ጤና ይስጥልን ክቡራን ተመልካቾችና ተከታዮች፣ እንደምሰነበታችሁ የፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብአት ላይ የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ከዚህ ትምህርታዊ ስልጠና ፊት በለቀኩት ትምህርታዊ ቪዲዮዎች ላይ ሀያ ጥያቄዎች በኮሜንት ሴክሽን ላይ መልስ የምታስቀምጡት አዘጋጅቼላችሁ ነበረ። በዛሬው ፕሮግራማችን እነዛን ሀያ ጥያቄዎች መልሶቻቸውን እስከነ ማብራሪያቸው አቅርቤላችኋለሁ አለው። እስከ መጨረሻው ድረስ አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችን ቆዩ። ክብሯን ተመልካቾችና ተከታዮች በመግቢያ እንዳያችሁት የዛሬ ፕሮግራማችን ከዚህ ቀደም በለቀኩት ቪዲዮ ላይ ያስቀመጥኩላችሁን ጥያቄ መልሶችና ማብራሪያ ነው። አብራችን ቆዩ። ወደ መጀመሪያው ጥያቄ ስንሄድ ለሁሉም ተሽከርካሪዎች ተመሳሳይ አይነት ዘይት ይቀየራል ይላል። ሀ እውነት፣ ለ ሀሰት ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። ተሽከርካሪው እንዳገለገለበት የአገልግሎት ዘመን፣ እንደምናሽከረክርበት የአየር ጸባይ፣ እንደ ነዳጅ አጠቃቀሙ የተለያየ አይነት ግሬድ ያላቸው ዘይቶችን ልንጠቀም እንችላለን ማለት ነው። ሲንግል ግሬድ ያላቸው ዘይቶች ይኖራሉ፣ መልቲ ግሬድ ያላቸው ዘይቶች ይኖራሉ ማለት ነው። ስለዚህ ዘይት ለተሽከርካሪያችን ሞተር ስንመርጥ እንደ አገልግሎት ዘመኑ፣ እንደምንንቀሳቀስበት የአየር ጸባይ፣ እንዲሁም ደግሞ እንደ ነዳጅ ሁኔታው የተለያየ ነው ማለት ነው። ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። ወደ ሁለተኛው ጥያቄ ስንሄድ የአየር ማጣሪያ ከሞተር ዘይት እኩል ይቀየራል ይላል። ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። ተሽከርካሪን ሰርቪስ በምናደርግበት ወቅት ከሚታዩና ከሚጠገኑ ነገሮች ውስጥ አንደኛው የአየር ማጣሪያ ነው። እዚህ ጋገር የሚለው ምንድን ነው መቀየር ስለሚል የሞተር ዘይት በአብዛኛው ከ5000 እስከ 7500 ማይል ወይ ደግሞ ከ8000 እስከ 12000 ኪሎ ሜትር ይሄ እንግዲህ እጅግ በጣም ዘመናዊ በሆኑ መኪኖች ላይ እንዲሁም ደግሞ ጥሩ ዘይት ያለበት ሀገራት ላይ ነው። ይሄ እንግዲህ ሪኮመንድ የሚደረገው ማለት ነው። በኛ ሀገር ውስጥ ግን ከ4000 እስከ 6000 ወይም እስከ 7000 ኪሎ ሜትር ውስጥ ዘይት መቀየር መቻል ይኖርበታል ማለት ነው። እንደ ተሽከርካሪ አገልግሎት ዘመን፣ እንደ ተሽከርካሪ የስራ ጸባይ፣ እንዲሁም ደግሞ እንደ ሞተሩ አይነት ማለት ነው። ናቹራል አስፒሪት ሊሆን ይችላል ወይ ደግሞ ፎርስድ ኢንዳክሽን ወይ ናፍጣ ወይ ቤንዚን ሊሆን ይችላል ማለት ነው። ልክ እንደዛ ቫሪ ሊያደርግ ይችላል ማኑዋሉን አይተን ልንቀይር እንችላለን። ግን ዘይት በተቀየረ ቁጥር የአየር ማጠሪያ ይቀየራል ማለት አይደለም። የአየር ማጠሪያ የሚቀየረው ከ15000 እስከ 20000 ኪሎ ሜትር ባለው ጊዜ ውስጥ ነው መቀየር ያለበት እንጂ ከዘይት እኩል በየ5000 ወይንም በየ6000 ኪሎ ሜትር ሊቀየር አይገባውም ማለት ነው። ይህ ማለት ግን አይቀየርም ማለት ግን አይጸዳም ማለት አይደለም። ቢያንስ በሳምንት አንዴ ወይ ደግሞ ሁለት ጊዜ እንደምናሽከረክርበት ሁኔታ ወይ ደግሞ እንደ ስራችን ሁኔታ በነፋስ እያስመታን ማጸዳት ይኖርብናል። አየር ማጣሪያ ግን ከዘይት እኩል ሊቀየር አይገባም ማለት ነው። ስለዚህ መልሱ በለምርጫ ላይ የሚገኘው ሀሰት ነው። ወደ ሶስተኛው ጥያቄ ስንሄድ የናፍጣና የቤንዚን ሞተሮች ተመሳሳይ ዘይት አይነትን ይጠቀማሉ ይላል። ሀ እውነት ለሀሰት ይላል። የዚህም ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው ማለት ነው። ለቤንዚን ሞተሮች ወይ ደግሞ ለጋዞሊን ኢንጂኖች የተቀመጡ የራሳቸው የሆነ ስፔሲፋይድ የሆኑ የዘይት አይነቶች አሉ። ለናፍጣ ወይም ደግሞ ለዲዝል ኢንጂን ደግሞ የተቀመጡ የራሳቸው አይነት የዘይት አይነት ይኖራል ማለት ነው። ስለዚህ ሁሉም አይነት ዘይት ለሁሉም ሞተሮች ሊያገለግል ስለማይችል መልሱ በለምርጫ ላይ የሚገኘው ሀሰት ነው። ወደ አራተኛው ጥያቄ ስንሄድ በጎማ ላይ ያሉት የመጀመሪያ ቁጥሮች ምንን ያሳዩናል? ይላል ሀ የጎማውን ስፋት ለ የጎማውን ርዝመት ሐመር ውሃ የቸርኬ ስፋት መ የጎማውን አይነት ይላል። የዚህ ጥያቄ መልስ በሀሌታ ሀ ምርጫ ላይ የሚገኘው የጎማውን ስፋት ነው የሚያሳየን ማለት ነው። ይህ ማለትም ማለት ነው መሬቱን ረግጦ የሚንቀሳቀሰው ፓርት ማለት ነው። ለምሳሌ 175 ሌል ይችላል 180 ሊል ይችላል 205 ሊል ይችላል ይሄ የሚነግረ ምንድን ነው የጎማውን ስፋትን የሚያሳየን ማለት ነው። ስለዚህ መልሱ በሀ ምርጫ ላይ የሚገኘው የጎማውን ስፋት ነው። ወደ አምስተኛው ጥያቄ ስንሄድ የቲውለስ ጎማ ከመነዳሪ አለው ይላል ሀ እውነት፣ ለሀሰት ይላል የዚህ ጥያቄ መልስ በለ ምርጫ ላይ የሚገኘው ሀሰት ነው። ቲውለስ የሚለው ራሱ ትርጉሙን ስናየው ከመነዳሪ የሌለው ማለት ነው። ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። ቲዩብለስ ጎማዎች ከመነዳሪ የላቸውም። ነገር ግን እያረጁ ሲሄዱ በተለይ በእኛ ሀገር አጠቃቀም ቲዩብለስ ጎማዎች እያረጁ ሲሄዱ የተለያዩ ስለታማ ነገሮች ወቅቷቸው ልጥፍ ሲበዛበት ከመነዳሪ ይጨመርነትና ልክ እንደ ቲዩብድ ጎማ ሊያገለግል ይችላል፣ ለተወሰኑ ጊዜ ማለት ነው። ባይመከርም ለተወሰነ ጊዜ ሊያገለግል ይችላል። ስለዚህ መልሱ በለምርጫ ላይ የሚገኘው ሀሰት ነው። ወደ ስድስተኛው ጥያቄ ስንሄድ የአልሙኒየም ቸርኬ ከባድ ተሽከርካሪዎች ላይ ሊገጠም ይችላል። ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። የአልሙኒየም ቸርኬ በአብዛኛው የሚመከረው ለአነስተኛ ክብደት ላላቸው ተሽከርካሪዎች፣ ለቤት ተሽከርካሪዎች እና መካከለኛ ተሽከርካሪዎች፣ ፒክ አፕ ትራኮች፣ ወይ ደግሞ እነዚህ ስቴሽን ዋገን ወይም ኮብራ ምንላቸው ለእነሱ ሊመከር ይችላል። ከባባር ሸክም ለሚሸከሙ ተሽከርካሪዎች ግን አልሙኒየም ቸርኪ አይመከርም። ምክንያቱም ከባድ ተሽከርካሪዎች ከፍተኛ የሆነ ጭነትን ይሸከማሉ፣ ከፍተኛ የሆነ ስፒድ ሊጠቀሙ ይችላሉ፣ አስቸጋሪ ቦታዎች ሊገቡ ይችላሉ። ስለዚህ የአልሙኒየም ቸርኬ ተሽከርካሪዎች በቀላሉ ሊጎዱ ስለሚችሉ ስቲል ሪም ወይም ደግሞ የብረት ቸርኬ ነው ለከባባድ ተሽከርካሪዎች የሚመከረው ማለት ነው። ነገር ግን አልሙኒየም ቸርኬ በደፈራውን ስላለን ነው እንጂ ሌሎች የተለያዩ አይነት ቸርኬዎች ይኖራሉ ክሮም ፎርጅ ሊሆኑ አሎይ ፎርጅ ሊሆኑ ቸርኬ አይነቶች ከስቲል ሪም ለየት ያሉ ማለት ነው ሊጠቀሙ ይችላል። ግን በደፈናው ግን አልሙኒየም ቸርኬ ለከባድ ተሽከርካሪዎች አይገጠምም። ስለዚህ መልሱ በለምርጫ ላይ የሚገኘው ሀሰት ነው። ወደ ሰባተኛው ጥያቄ ስንሄድ ርቀትን ጠብቆ የማሸከሪያ ዋነኛው ዘዴ የሶስት ሰከንድ ህግ ነው። ሀ እውነት ለሀሰት ይላል። የዚህ ጥያቄ መልስ በሀ ምርጫ ላይ የሚገኘው እውነት ነው። ሶስት ሰከንድ ማለት ከፊት ካለው ተሽከርካሪ መራቅ ያለብን ጊዜ ነው ማለት ነው። አንድ ተሽከርካሪ ከፊት ለፊታችን ቢቆም ከሶስት ሰከንድ በበለጠ ፍጥነት ነው መድረስ ያለብን ማለት ነው። ከሶስት ሰከንድ በታች እዛ ተሽከርካሪ ላይ የምንደርስ ከሆነ ፍሬናችን በሆነ አጋጣሚ እምቢ ብለን ወይ ደግሞ ፍሬን የመያዝ አቅማችን ዘግየት ካለ ለንገጨው እንችላለን ማለት ነው። ስለዚህ የሶስት ሰከንድ ያክል ታይም ወይ ደግሞ ጊዜ ሊኖረን ይገባል፣ ወይ ደግሞ ከዛ በላይ ሊኖረን ይገባል ማለት ነው። ስለዚህ መልሱ ሀ እውነት ነው። ወደ ስምንተኛው ጥያቄ ስንሄድ በሬዲዮ አጠቃቀም ላይ ቱ ኤች አራቱን ጎማዎች ለማንቀሳቀስ ያገለግላል ይላል። ሀ እውነት ለሀሰት ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። ቱ ኤች ማለት ቱ ዊል ድራይቭ ወይ ደግሞ ሁለት እግር ነጂ፣ ሁለት እግር ደግሞ ተነጂ ማለት ነው። ስለዚህ ቱ ኤች ሁለት እግር ለማንቀሳቀስ ነው እንጂ የሚያገለግለው ለአራት እግር ለማንቀሳቀስ የሚያገለግለው ፎር ኤች የምንለው ነው፣ በሬዲዮ አጠቃቀም ላይ ማለት ነው። ስለዚህ መልሳችን በለምርጫ ላይ የሚገኘው ሀሰት ነው። ወደ ዘጠነኛው ጥያቄ ስንሄድ ኤደብዩዲ ወይ ደግሞ ኦል ዊል ድራይቭ ማለት ሁለት እግር ነጂ ማለት ነው ይላል ሀ. እውነት ለ. ሀሰት ነው ይላል የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። ኦል ዊል ድራይቭ አራት እግር ነጂ ወይ ደግሞ ተሽከርካሪ ያሉት ጎማዎች በሙሉ እንዲያንቀሳቀስ የሚያደርግ ነው እንጂ ሁለት እግር ነጂ ሁለት እግር ተነጂ ማለት አይደለም። ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። ወደ አስረኛው ጥያቄ ስንሄድ በአውቶማቲክ ተሸካሪ ላይ ለረጅም ጊዜ ለመቆም የምንጠቀመው ሀፒ ለኤል ሀመሮሃ አርመኤ እንላል። እነዚህ የማርሻ አይነቶች እንግዲህ ሁሉም የአውቶማቲክ ተሸካሪዎች ላይ ሊኖሩ የሚችሉ ናቸው። በአውቶማቲክ ተሽከርካሪ ላይ ረጅም ጊዜ መቆም ስንፈልግ ግን ፒ ፖዚሽን አድርገን እጅ ፍሬን ጋር አግዘ ነው ነው መቆም የሚገባን ማለት ነው። ስለዚህ መልሳችን የሚሆነው በሀሌታው ሀ ምርጫ ላይ የሚገኘው ፒ ነው ማለት ነው። ፒ ለረጅም ጊዜ ለማቆም ሞተር ለማስነሳት፣ አንዳንድ ተሽከርካሪዎች ላይ ደግሞ ሞተሩን ካጠፋን በኋላ ቁልፍ ለመንቀል ስንፈልግ ማርሻችን ፒ ፖዚሽን ላይ መሆን ይኖርበታል ማለት ነው። ስለዚህ መልሳችን የሚሆነው በሀ ምርጫ ላይ የሚገኘው ፓርኪንግ ነው ወይም ፒ ነው። ወደ 11ኛው ጥያቄ ስንሄድ ከካምቢዮ ሀይልን ተቀብሎ ለዲፈረንሻል የሚያቀበል የተሽከርካሪ ክፍል ዳሽ ይባላል። ሀ ዲፈረንሻል፣ ለፍሪሲዮን ሀመር ውሃ ሺሚያስ መ ፕሮፕለር ሻፍት። የዚህ ጥያቄ መልስ በመ ምርጫ ላይ የሚገኘው ፕሮፕለር ሻፍት ነው። ከካምቢዮ ሀይልን ተቀብሎ ለዲፈረንሻል የሚያቀብል የተሽከርካሪያችን ክፍል ፕሮፕለር ሻፍት ወይ ደግሞ ትራንስሚሲዮን የምንለው ክፍል ነው። ስለዚህ መልሳችን የሚሆነው በመምርጫ ላይ የሚገኘው ፕሮፕለር ሻፍት ነው። ወደ 12ኛው ጥያቄ ስንሄድ በአውቶማቲክ ተሽከርካሪ ላይ ወደፊት ለመንዳት አርን እንጠቀማለን። ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ በለ ምርጫ ላይ የሚገኘው ሀሰት ነው። በአውቶማቲክ ትራንስሚሽን ላይ የሚሆን በማኑዋል ተሽከርካሪዎች ላይ አር ማለት ሪቨርስ ወይ ደግሞ ወደ ኋላ ለማሸከር ነው የምንጠቀምበት እንጂ ወደፊት አይደለም። አውቶማቲክ ተሽከርካሪዎች ላይ ወደፊት ለመንዳት ዲን ነው የምንጠቀም፣ ወይ ደግሞ ድራይቭ፣ ወይ ደግሞ አንዳንድ ተሽከርካሪዎች ላይ ሁለት፣ አንዳንድ ተሽከርካሪዎች ላይ ኤል ሊኖራሉ። እነዚህ ምርጫዎች ከተጠቀምን ወደፊት ለመንዳት እንጠቀምበታለን። ስለዚህ አር ወደ ኋላ ነው እንጂ ወደፊት ስለማያስኬድ መልሱ በለ ምርጫ የሚገኘው ሀሰት ነው። ወደ አስራ ሶስተኛው ጥያቄ ስንሄድ ጥቁር ጭስ በምን ይከሰታል? ሀ የነዳጅ መብዛት፣ ለ የዘይት መቃጠል፣ ሀመር ውሃ ውሃ ማቀጣጠያ ክፍል ውስጥ መግባት፣ መ ሁሉም መልስ ነው ይላል። የዚህ ጥያቄ መልስ በሀሌታው ሀ ምርጫ ላይ የሚገኘው የነዳጅ መብዛት ወይ ደግሞ ሪች ሚክስቸር ነው ጥቁር ጭስ እንዲወጣ የሚያደርገው ማለት ነው። በለ ምርጫ ላይ የሚገኘው የዘይት መቃጠል ካለን ሰማያዊ ጭስ ነው የሚያወጣው ሀመር ውሃ ምርጫ ላይ የሚገኘው ደግሞ ውሃ ማቀጠያ ክፍል ውስጥ መግባት ደግሞ ካልን ነጭ ጭስ ነው የሚያወጣው ማለት ነው። ሁሉም ደግሞ መልስ ሊሆን አይችልም። ስለዚህ ጥቁር ጭስ በዋነኝነት ሊወጣ የሚችለው በነዳጅ መብዛት ወይም ደግሞ የአየር ነዳጅ ባለመመጣጠን በነዳጁ ከፍ ማለት ነው ማለት ነው። ስለዚህ መልሱ ሀሌታ ውሃ የነዳጅ መብዛት ነው። ወደ 14ተኛው ጥያቄ ስንሄድ የኤሲ ክፍሎች ውስጥ የማይካተተው የቱ ነው? ሀ ኮንደንሰር፣ ለኤሲ ኮምፕሬሰር፣ ሀመር ውሃ ኢቫፖሬተር፣ መ ዲናሞ ይላል። በጥያቄው መሰረት መልሳችንን የሆነው በመ ምርጫ ላይ የሚገኘው ዲናሞ ወይም ኦልተርኔተር ነው። ኤሲ ክፍሎች ላይ ኮንደንሰር አለ፣ ኤሲ ኮምፕሬሰር አለ፣ ኤቫፖሬተር አለ፣ ብሎወር ፋን እና ኤክስፓንሽን ቫልቭ ሌሎችን መስመሮች ይኖሩታል ማለት ነው። ዲናሞ ግን ከቻርጂንግ ሲስተም ወይ ደግሞ ባትሪ ከመሙያ ዘዴ ጋር የሚገናኝ ነው እንጂ ክፍሎች ጋር አይገናኝም። ስለዚህ መልሱ በመምርጫ ላይ የሚገኘው ዲናሞ ነው። ወደ 15ኛው ጥያቄ ስንሄድ በዳሽቦርድ ላይ ኤቢኤስ ከበራ የመሪ ክፍል ችግር መሆኑን ያሳያል። ሀ እውነት፣ ለ ሀሰት። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሀሰት ነው። ኤቢኤስ ማለት አንቲሎክ ብሬክ ሲስተም ማለት ነው። ስለዚህ ይሄ የሚገናኘው ከተሽከርካሪያችን ብሬኪንግ ሲስተም ወይ ደግሞ ከፍሬን ክፍሎች ጋር ነው እንጂ ከመሪ ክፍሎች ጋር አይገናኝም ማለት ነው። ስለዚህ መልሱ በላይ ምርጫ ላይ የሚገኘው ሐሰት ነው። ወደ 16ኛው ጥያቄ ስንሄድ ኢንጂን ቼክ በኃይል አስተላላፊ ክፍሎች ላይ ችግር ሲኖር ይበራል። ሀ እውነት፣ ለሐሰት የዚህ ጥያቄ መልስ በላይ ምርጫ ላይ የሚገኘው ሐሰት ነው። ኢንጂን ቼክ ተሽከርካሪያችን ሞተር ላይ ከሚገኙ 12 ወይ ደግሞ 13 ሴንሰሮች ውስጥ አንዱ ላይ ፎልት ሲያገኝ የሚበራ የተሽከርካሪያችን የዳሽቦርድ ላይ ጠቋሚ መሳሪያ ነው። ከኃይል አስተላላፊ ክፍሎች ጋር አይገናኝም። የኃይል አስተላላፊ ክፍሎች ሌሎች ምልክቶች ይኖራቸዋል ማለት ነው። ስለዚህ መልሱ በላ ምርጫ ላይ የሚገኘው ሐሰት ነው። ወደ አስራ ሰባተኛው ጥያቄ ስንሄድ ቱርቦ ቻርጀር በከባድ ተሽከርካሪዎች ላይ ብቻ ይገኛል። ሀ እውነት፣ ለ ሐሰት ይላል። የዚህ ጥያቄ መልስ በለ ምርጫ ላይ የሚገኘው ሐሰት ነው። ቱርቦ ቻርጀር ፎርስ ኢንዳክሽን በሚባለው የተሽከርካሪ አይነቶች ላይ የሚገኝ ሲሆን ከአነስተኛ ተሽከርካሪዎች ጀምሮ እስከ ከባድ ተሽከርካሪዎች፣ እንዲሁም ጄኔሬተሮች፣ የመርከብ ሞተር ላይ ሁሉ ሊኖር ይችላል ማለት ነው። ይህ እንግዲህ እንደ አምራች ድርጅቱ ነው። ለምሳሌ በሀገራችን ገበያ የሚንቀሳቀሱ እነ ቶዮታ ራይዝም ብናይ ለምሳሌ ፎር ሲሊንደር ናቹራል አስፒሬትድ የሆኑ አሉ፣ ስሪ ሲሊንደር ፎርስድ ኢንዳክሽን ወይ ደግሞ ቱርቦ ቻርጅድ የሆኑ ተሽከርካሪዎች አሉ ማለት ነው። ራይዝ የሚባሉ እነዚህ የዲፎርዲ የምንላቸው የተሽከርካሪ አይነቶች አነስተኛ ተሽከርካሪዎች ነው፣ ቱርቦ ቻርጀር ይኖራቸዋል ማለት ነው። እነ ሚትሱቢሽ አትራጅ ላይ በሀገራችን ገበያ ላይ የሚገኙትን ነው እየነገርኳቸው ያሉት፣ እነሱ ላይ ቱርቦ ቻርጀር አሉ። እነዚህ ተሽከርካሪዎች አነስተኛ ናቸው ማለት ነው። ስለዚህ ቱርቦ ቻርጀር ከባድም ላይ ቀላል ተሽከርካሪዎችም ላይ ይኖራል ማለት ነው። ይህንን ጥያቄ ሀሰት ያስባለው ብቻ የሚለው ቃል ነው ማለት ነው። ስለዚህ ቱርቦ ቻርጀር በከባድ ተሽከርካሪዎች ላይ ብቻ ሳይሆን ሁሉም ተሽከርካሪዎች ላይ ሊኖር ስለሚችል መልሱ በለ ምርጫ ለሚገኘው ሀሰት ነው። ወደ 18ኛው ጥያቄ ስንሄድ ቱርቦቻርጀር ከክራንክ ሻፍት በሚያገኘው እንቅስቃሴ ኃይል በመጠቀም ለሞተር ተጨማሪ ኃይል ያስገባል። ሀ እውነት፣ ለሀሰት ይላል። የዚህ ጥያቄ መልስ በለምርጫ ላይ የሚገኘው ሐሰት ነው። ቱርቦቻርጀር ከተሽከርካሪያችን ሞተር ውስጥ ጭስ ተገፍቶ በሚወጣበት ጊዜ ተርባይነር ዊሉን በማሽከርከር በተቃራኒው ደግሞ በሻፍት የሚገናኘውን ኮምፕረሰር ዊል መልሶ ከከባቢ አየር አየርን ወደ ሲሊንደር ውስጥ እንዲያምቅ ወይ ደግሞ ኮምፕረስ እንዲያደርግ የሚያደርግልን የተሽከርካሪያችን ዋነኛ ክፍል ነው። ከተሽከርካሪያችን ክራንክ ሻፍት ጋር ምንም የሚያገናኘው ነገር የለም። ከተሽከርካሪያችን ክራንክ ሻፍት ጋር ሊገናኝ የሚችለው ሱፐር ቻርጀር የሚባለው እንደ ቱቦ ቻርጀር የሚያገለግለው አይነት ነው ማለት ነው። ስለዚህ መልሳችን የሚሆነው በለምርጫ ለሚገኘው ሐሰት ነው። ወደ 19ኛውና ወሳኙ ጥያቄ ስንሄድ ኤሲ ሙቀት ስንጠቀም ከማቀዝቀዣ ዘዴ ደግሞ ውሃ ኩላንት ይቀዘቅዛል። ይህንን ጥያቄ አምስት ሰከንድ ልስጣችሁ። በዛሬው ትምህርታዊ ስልጠና ላይም ለመመለስ ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በሀ ምርጫ ላይ የሚገኘው እውነት ነው ማለት ነው። በተሽከርካሪያችን ኤሲ ሲስተም ላይ ጋቢናችን ውስጥ ሁለት ክፍሎች አሉ። አንደኛው ኤቫፖሬተር ነው። ሁለተኛው ደግሞ ሂተር ኮር የሚባል ክፍል ይኖራል ማለት ነው። እኛ እንግዲህ የኤሲ ሲስተማችን ሙቀት እንዲሰጠን ስናደርግ ብሎወር ፋኑ ቀዝቃዘን አየር ከከባቢ አየር እየሰበሰበ ወይ ደግሞ ጋቢናችን ውስጥ ያለውን ሪሳይክል እያደረገ በሂተር ኮር ውስጥ እንዲያልፍ ያደርገዋል። ሂተር ኮር ውስጥ ደግሞ ከኩሊንግ ሲስተም የሚመጣው ኩላንት ወይም ደግሞ ውሃ በሂተር ኮር ውስጥ እያለፈ ነው ማለት ነው። ስለዚህ ቀዝቃዛው አየር ከውጭ በኩል መጥቶ በሂተር ኮሩ መካከል አልፎ ወደ ጋቢናችን ውስጥ ሲመጣ ምን ይመጣል ማለት ነው? የሞቀ አየር ይመጣል ማለት ነው። ያ ቀዝቃዛ አየር ሂተር ኮሩን ደግሞ ሲመጣው በሂተር ኮር ውስጥ የሚያልፈው ሞቀ ውሃ ወይ ደግሞ ኩላንት ቅዝቃዜ አግኝቶ ወደ ሞተር ወይ ደግሞ ተሽከርካሪያችን ኩሊንግ ሲስተም እንዲተላለፍ ያደርጋል ማለት ነው። ስለዚህ ቀዝቅዞ ወደ ኩሊንግ ሲስተም ይሄዳል ማለት ነው። ስለዚህ መልሱ የሚሆነው በሃ ምርጫ ላይ የሚገኘው እውነት ነው ማለት ነው። ወደ ሃያኛው እና የመጨረሻው ጥያቄ ስንሄድ የዝናብ መጥረጊያ ሞተር ለመንቀሳቀስ የትኛውን ኃይል ይጠቀማል? ሀ ኤሌክትሪክ ኃይል፣ ለኬሚካል ኃይል፣ አመሩ እንቅስቃሴ ኃይል፣ መ የሙቀት ኃይል ያል የዚህ ጥያቄ መልስ በሃ ምርጫ ላይ የሚገኘው ኤሌክትሪክ ኃይል ነው። እንግዲህ እኛ የዋይፐር ሞተር ወይ ደግሞ የዝናብ መጥረጊያችን እንዲንቀሳቀስ ስንፈልግ የዋይፐር ሞተሩ ኃይልን የሚያገኘው ከባትሪ ወይ ደግሞ ከዲናሞ ነው ማለት ነው። ሞተር ተነስቶ ከሆነ ከዲናሞ ሞተር ደግሞ ጠፍቶ ከሆነ ከባትሪ እያገኘ ይንቀሳቀሳል። ከነዚህ ከሁለቱ ፓወር ሶርሶች ደግሞ የሚገኘው የኤሌክትሪክ ኃይል ነው ማለት ነው። ስለዚህ መልሱ በሃ ምርጫ ላይ የሚገኘው ኤሌክትሪክ ኃይል ነው ማለት ነው። ስለዚህ ሀያዎቹ ጥያቄዎች መልሶቻቸውና ማብራሪያዎቹ ይህንን ይመስላል ማለት ነው። ክቡራን ተመልካቾችና ተከታዮቼ ጥያቄዎቹ መልሶቻቸውና ማብራሪያቸው ይህንን ይመስላሉ ማለት ነው። በዚህ ጥያቄና መልስ እንግዲህ ጥሩ የሆነ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ልክ እንደዚህ እንግዲህ ከዚህም በኋላ የተለያዩ ትምህርታዊ ስልጠናዎችን እለቅና በተወሰነ ጊዜ ደግሞ ጥያቄና መልስ እናዘጋጃለን ማለት ነው። በእንደዚህ አይነት ሁኔታ በዚህ ቻናል ላይ እየተማማርን እንቀጥላለን ማለት ነው። ሀሳብ አስተያየት፣ ጥያቄ ሲኖር በኮመንት ሴክሽን ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩኝ።